እና ሜራ ያበደ ነው። እና አጠቃላይ ሁኔታው አሁን ይህ የህግ ባለሙያዎች መኖሪያ ቤት ነው። ይህ ደግሞ ቦሌ ክፍለ ከተማ ነው። ይህ ጠቅላይ ሚኒስትሩ አሰባበችነት ልዩና መንገዱ በጣም በአማረና በጸዳ ቁጥር የተሰራ ነው። እዚህ ጋ በጣም የሚያስጠላ የሚያስጠላና ለሽታ የነበረበት እና ብዙ ሰዎች ጭሎ ጫት የሚቆሙበት እና አንዳንድ ህገወጥ ነጋዴዎች የሚሯሯጡበት ሰፈር ነበር። አሁን እንደዚህ እንደምታዩት በጣም በሚያምር ይኖራል። ይህም ድርጅት ሞየንኮ ነው፣ አምቼ ነው። አምቼ ነው አምቼ የሚታወቀው አዲስ መኪናዎችን ኢምፖርት በማድረግ ነው። እና እዚህ ሜንቴናንስ ይሰጣል። አሁን አምቼ

ቦቴ ነው ቦቴ። ያው እንደምታውቁት አብዛኛው ቦቴዎች ንግዶች ናቸው። ቦቴና ትግሬ በጣም ነው ያለው። የሚገርማችሁ ቦቴ የሚባል ጓደኛ ነበረ። እንግዲህ ነገር የለም። የጠቅላይ ሚኒስትሩ ሐሳብ የተሰሩ ፕሮጀክቶች በጣም ያምራሉ። ከኋላ ያደፈጠው በሶሽሎጂና አንትሮፖሎጂ የመጀመሪያ ድግሪውን የያዘ እንዲሁም